ስሪ ኮሚቴ ጋር በመሆን ሲያዘጋጁ የነበሩ ልጆቻችን ናቸው። ግን ድካም ሳያሸንፋቸው ያለማቋረጥ በተከታታይ የአላፋት ዝማሬን እስኪ መስለን ድረስ ድንቅ የሆነ ዝማሬን አሰምተውናል። እግዚአብሔር አምላካችን ዝማሬ መላእክትን ያሰማልን ወይ አረካሜን ይቀራል ተዉ። ዝማሬ መላእክት ያሰማልን መንግስተ ሰማያትን ያወርስልን። እሺ ከዚህ በመቀጠል በቀጥታ የምናልፈው እጅግ ተወዳጅ የሆኑ በዚህ ዘመን ቅድስት ቤተ ክርስቲያን አለኝ ከምትላቸው ተጠያቂ የሆኑ መምህር መምህራችን ሊቀ ሊቃውንት ሊቃውንት ስምዐ ኮነ መልአክ በመካከላችን ይገኛሉ። እውነት ለመናገር እንዴት እንደመጡ በነግራችሁ በጣም ትደንቃላችሁ። ከኢትዮጵያ ቱርክ፣ ከቱርክ ኳታር አቆራርጦ እዚህ በዓል ላይ መገኘት አለብኝ ብለው አቆራርጠው ነው ዛሬ በመካከላችን የተገኙት። በእውነት እንደ መጡም ደግሞ አመም አድርጓቸው ነበር፣ ሆስፒታል ሄደው ምናምን ምናምን ነው በቃ። ግን እዚህ በዓል ላይ በእውነት እግዚአብሔር ታሪክን ቀይሮ በመካከላችን ተገኝተዋል። ቃለ እግዚአብሔርን ያስተምሩናል። አሁን እንግዲህ የሚንቀሳቀስ ሰው አይኑ ምድር፣ የእግዚአብሔርን ቃል ለመስማት ጸጥ ትበል። ሁላችሁም በያላችሁበት ሆናችሁ የእግዚአብሔርን ቃል እንድትማሩ ጥሬ እናስተላልፋለሁ። ለአባታችን ተናጋሪ አንደበትን ለእኛ ደግሞ የምንሰማበትን ጆሮ ብቻ ሳይሆን የምናስተውልበትን እዝነ ልቦና እንዲሰጠን የአምላካችን የልዑል እግዚአብሔር ቅዱስና መልካም ፈቃዱ ይሁንልን። አሁነ ዲሜጥሮስ የሊባኖስ የተባበሩት አነና የታ ሚስ ሰባ ክቡራን አባቶቼ ሊቃነ ቤተክርስቲያን፣ የሰንበት ትምህርት ቤት መዘምራን፣ በዚህ በዓል ላይ የተገኛችሁ የእግዚአብሔር ልጆች የእመቤታችን በልዑል አምላክ በሕያው እግዚአብሔር ስም እንደምን ዋላችሁ። እንኳን አደረሳችሁ ለትንሣኤ። ያደረሰን አምላካችን እግዚአብሔር ለብርሃነ እርገቱን በሰላም ያድርሰን። ትንሣኤና ሕይወት በሚል ርዕስ የዛሬውን ትምህርት እጀምራለሁ። የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚገኝ ቃል ነው። በደንብ ከሰማችሁኝ አስር ደቂቃ አስተምራለሁ። በደንብ ካልሰማችሁም የአርባ ደቂቃ እንግዲህ ምረጡ ምርጫ የእናንተ ነው አያል ነፍታችሁን በደንብ ማሰሙ ከሆነ እየጨመርኩ ነው ማለት ነው ስለዚህ ቶሎ መለቀቅ ከፈለጋችሁ ምርጫው ምንድን ነው ቢሆነው በደንብ መስማት ማለት እግዚአብሔር ቃሉን የሚሰሙትን ይወዳል እና እግዚአብሔር ቃሉን የሚሰሙትን የሚባርካቸውን ያህል በሌላ በምንም ሊባርከን አይችልም እና ካሉን በመስማት እንድንባረክ አምላካችን እግዚአብሔር ይርዳል። የትምህርታችን ርዕስ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚገኘው ቃል ነው ትንሣኤና ሕይወት ነው የሚለው እስኪ በሉ ትንሣኤና ሕይወት። በዚህ መጽሐፍ ላይ በዮሐንስ ወንጌል ምዕራፍ 11 ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ትንሣኤ ያስተማረበት አንቀጽ ነው። ይሄ መጽሐፍ ስለ ትንሣኤ ከመነሳቱ በፊት ትንሣኤ በሁለት መንገድ ተምረነዋል። አንደኛው በድርጊት ነው፣ ሁለተኛው ደግሞ በቃል አስተምሯል። ከመሞቱ በፊት ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን የትንሣኤ ትምህርት ልክ የጥምቀትን ትምህርት ስናነሳ ኒቆዲሞስን እንደምናነሳው ሁሉ የትንሣኤንም ትምህርት ስናነሳ የአላዛርን ቤተሰቦች እናነሳለን። ማለት የአላዛር ቤተሰቦች መራ ጊዜ ስለ ትንሣኤ በደንብ የተብራራ ትምህርት የተሰጣቸው እነሱ ናቸው። ለእነሱ ባስተማረው ባስተማረበት አንቀጽ ነው። እንግዲህ ትንሣኤና ሕይወት እኔ ነው። አነ ውእቱ ትንሣኤ ወሕይወት ኵሉ ዘየአምን ብየ ኢይመውት እመኒ ሞተ የሐዩ። በእኔ የሚያምን አይሞትም ቢሞትም እንኳን ሕያው ነው ብሎ አምላካችን ኢየሱስ ክርስቶስ ስለ ትንሣኤ አስቀድሞ ያስተማረው ላላዛር ቤተሰቦች ነው ማለት ነው። ኢየሱስ ክርስቶስ ሰዎችን በችግራቸው ገብቶ ማስተማር ይወዳል። በአንድ ወቅት በእውሩ ጤሚዎስ አጠገብ በተገኘ ጊዜ ያስተማረው ምን ብሎ ነው? አነ ውእቱ ብርሃኑ ለዓለም እንዘ ሃሎኩ ውስተ ዓለም አነ ውእቱ ብርሃኑ ለዓለም፣ በዓለም ሳለው የዓለም ብርሃን ነኝ ብሎ አስተምሯል። የዮሐንስ ወንጌል ምዕራፍ ዘጠኝ ቁጥር አምስት ላይ እንደምንመለከተው እዚያ ላይ የቸገረው ብርሃን ያጣሰው ነው የነበረው። እዚያ ላይ የነበረው ችግር የብርሃን መጉደል ነው የነበረው፣ እና የጎደለውን ነገር ነው እኔ ነኝ ብሎ ያስተማረው። በአንድ ወቅት ደግሞ በተራቡ ሰዎች መካከል ተገኝቶ ሲያስተምር ምን ብሎ አስተምሯል? የህይወት እንጀራ እኔ ነኝ ብሎ አስተማረ። የዮሐንስ ወንጌል ምዕራፍ 6 ቁጥር 31 ላይ እንደ የእንጀራ ትምህርት ያስተማረው በተራቡ ሰዎች መካከል ነው። ምክንያቱም ለተራቡ ሰው ስለ እንጀራ ቢነግሩት ምን